እንደዚህ ወኔን ቪዲዮ አስላከኝ፣ ያው ስላመንኩት ላኩኝ። ከዛ ለማዘር ይላከላት ሶሻል ሚዲያ ለምታቀው ሰው የራቆት ቪዲዮ አፍቅራው ወዳው የራቆት ቪዲዮዋን ሊክ አለት። መጨረሻ ላይ ግን ለእናቷ ሊኮ ጉድ አድርጓታል ማለት ነው። እንዴት እንደላከችለትና እንዴት አድርጎ የእናቷን ስልክ እንዳገኘ እንዲሁም ደግሞ ምን እንዳደረጋት ሙሉ ቪዲዮዋን አስከት ያስገባላችኋለሁ። በዚህ ልክ ግን እንደዚህ መዝረክረክ እንደዚህ ራስን ማዋረድ የራሳችሁን ማዋረድ አንሶ ቤተሰብን እስከማሸማቀቅ ድረስ የምትደርሱ ሴቶች ወላ፣ በጣም ታሳፍራላቸው። ባካቸው እህቶቼ ተጠንቀቁ። ይህንን ቪዲዮ ደግሞ ለሁሉም እህቶቼ እንዲደርስ ላይክ፣ ሼር አድርጉት። አሰላም አለይኩም ወራህመቱላይ ወበረካቱ ቤተሰቦቼ እንዲናችሁ ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላህ ሱብሐነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልኝ አልኩኝ። እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ይህ ቪዲዮ ለሁሉም እህቶቼ እንድደርስ ፈልጋለሁ። በአሁኑ ሰዓት ላይ ሲነገር ሲነገር ሲነገር ወላሂ አልገባ ያላችሁ ሴቶች እየሰማችሁ በአንዱ ጆራችሁ እየሰማችሁ በአንዱ ጆራችሁ ምታወጡ ለራሳችሁ ክብር ስትሉ ተጠንቀቁ። በሶሻል ሚዲያ ለምታውቁ ሰው ፎቶችሁን የሚሆኑ ቪዲዮችሁን አትላኩ ስትባሉ ምን እንደሚነካችሁ ነው ምን እንደሚያስነካችሁ አላቅም። በዚህ ልክ እኔ አንድን ሰው ስለወደድኩትና ስላፈቀርኩት ብቻ የራሴን ክብር አሳልፌ መስጠት እኔ ተገቢ ነው ብዬ ላስብ እንኳን ላላገባሁት ላፈቀርኩት ሰው ልልክ። ለፍቅርና ለገዛ ባሌ ለልጆች አባቱ እንኳን አልልክም እንኳን በሶሻል ሚዲያ ላወቅኩት እና ላፈቀርኩት አገባሻለሁ ብሎ ብቻ ስለተናገረኝ እኔ የራቆት ቪዲዮ አስባችሁታል። አላህ እኮ ወላይ አውቆን ደብቆን ልብስ እንድንለብስ አድርጎልን። በዚህ ልክ ግን በራሳችን ስልክ በራሳችን እጅ ደግሞ ራቆታችሁን እኮ እንዴት ሆናችሁ ነው የምትነሱት? ነው እኔ ግራ ገባኝ ነገር ምን እንደሆነ ታውቃላችሁ? ራቆታችሁ እንዴት ሆናችሁ ነው፣ እንዴት ከውስጣችሁ እንዴት ነው የሚመጣላችሁ? አታፍሩ ወይ ነው ራቆታችሁን በቪዲዮ አንስታችሁ ደግሞ ለሌላ ወንድ ለሌላ ሀገር ላለ ወንድ ምንም ማንነቱን ለማታውቁት የሌላ ሰው ቪዲዮ የሌላ ሰው ፎቶ ለጥፎ ለመጣ ሰው እኔ እንዴት ብዬ ነው አምኜ ራሴን አሳልፍ የምሰጠው? እስኪ አስቡት። ምን ሆናችሁ ነው በዚህ ልክ ሴቶች መዝረክረክ? በዚህ አታፍሩም እንዴል? ቢያንስ ለራሳችሁ ክብር ኑሯችሁ። የራሳችሁንም ክብር አታችሁ፣ የቤተሰቦቻችሁንም አሸማቃችሁ እስከ መቼ እናት እስከ የገዛ ልጇን የራቆት ቪዲዮ ለወንድ ልካ፣ ያ ወንድ አንስቶ ለሷ ሲልክላት የልጇን ነውር ስታይ ምን ይሰማታል ነው ዝጋ ምን ይሰማታል? አስቡት። እንግዲና በጣም ነው የምታሳፍሩት። ዋላ ተጠንቀቁ፣ አረታው በሶሻል ሚዲያ ላፈቀራችሁ ወንድ ራሳችሁን አሳልፋችሁ አትስጡ። የተናገረ ሁሉ አገባሻለሁ ያለ ያለ ሁሉ ሊያገባሽ አይደለም ጊዜ ማሳለፊያ አድርጎ ነው የሚተውሽ። እንዲሁም ገና ሳያገባሽ የራቆት ቪዲዮ ነውር ነገር ከጠየቀሽ ያ ሰው አንችን አይፈልግሽም፣ አያገባሽምም ለጊዜያዊ ስሜት ነው የሚፈልግሽ ማለት ነው። ገብቷችኋል? ይህን ነገር እንድታቁ ፈልጋለሁ። ማነው እናንተን የሚወዳችሁና እናንተን ለትዳር የሚፈልጋችሁ ሰው የናንተ ራቆት ፎቶ አይጠይቅም። እናንተን በራቆታችሁ ሊያችሁ ብሎ አይጠይቅም። ለምን? የናንተ ክብር ያሳስበዋል። የእናንተ መዋረድ ያሳስበዋል። ስለዚህ እንደዚህ አይነት ዘግናኝና አጸያፊ ነገር አይጠይቅም፣ አግቢቶሽ የራሱ እስከሚያደርግሽ ማለት ነው። እና ይሄ ሰው እንዴት እኔ እንጃ ወላሂ፣ እኔ በጣም ነው ያፈርኩት። ለዛውም እኮ የሰማንያ አራት ሴት የራቆት ቪዲዮ ይዞ ነው ይሄንን እያደረገ ያለው። እና በጣም ነው ያፈርኩት። ለማንኛውም እስኪ ቪዲዮን ላስገባላችሁ እና እስከ መጨረሻው ስሙት። ቪዲዮንም ላይክ፣ ሼር አድርጎት ወደ ቪዲዮ ኢትዮጵያ ጀርመን ሊወስድሽ ነበር፣ ከኢትዮጵያ። ያ ከዛ ላይክ የእኔ ቪዲዮ ምናምን ለእነማማ ምናምን ተዳርሷል ተልኳል። ምን የሚያስጨንቀኝ ጉዳይ የለም። አሁን ቢፖሰትም ባይፖሰትም ለእናቴ ለወንድሜ፣ ለጓደኞች ለሁሉም ልኳል። ዘን እኔ በሱ ምክንያት ያተረፍኩት ነገር ጨጓራ በሽተኛ ነኝ። መድኃኒት ጠጥቼ በሱ ምክንያት በመሞት ነው የጠጣሽው መድኃኒቱን አዎ፣ እንዴ ሊያሳብደኝ ከሰው ሁሉ በቃ ነጣጥሎኝ አንድ በቃ ከትምህርት ቤት እቤት፣ ከቤት ትምህርት ቤት ማለት እየተቆጣጠረች ነው። ለምን በግልጽ ከትውውቃችሁ ጀምሮ ምን ምን እንደተፈጠራት መግቢ ነው። እሽ እሺ፣ የተዋወቅ ነው ቲክታክ ላይቭ ላይ ነው። እኔ ላይቭ ላይ ነብዩ የሚባል የእኔም የሱም ጓደኛ አለ። ነብዩ ማለት እዚህ ነው የሚኖረው እና በሁለቱ ምክንያት ተዋወቅን አስተዋወቀኝ። ኢንቦክስ ላይ ስልኩን አስቀመጠልኝ፣ ምናምን ሴቭ አድርጌ ዋትሳፕ ላይ ደወለ። ሴቭ አድርጌ ምንፈለክ ነው ሀይ አልኩት። ከዛ ሀይ ስለ ትዌኒ ፎር ሀውርስ ስለሱ፣ ሶፍትዌር ኢንጂነር ነኝ እንደዚህ ነኝ፣ በዚህ ገባው ብሎ እና በበሽ በሚያውቁት ልጅ ፎቶ ተዋወቀኝ። ከዛ ሲተዋወቀኝ አወራን ብዙ ነገር ምናምን፣ አመንኩት ምናምን በቃ እኔ እውነት ፈርስት ላቭ መሰለኝ፣ ከሱ የያዘኝ አላቅም። እና ማዘርንም አስተዋወቅኩት። ኢቨን ብሎክ ሲያደርገኝ በአባቴ ስልክ ሁላ ደውዬለት አውቃለሁ። እኔም ብሎክ ሲያደርግ እና የቤተሰቦችን ስልክ በዛ ያዘ። ከማዘር ጋር ዲፕል ያወራሉ ምናምን በእኔም በተመለከተ። ከዛ የሆነ ሰዓት እንደዚህ እኔንም ቪዲዮ አስላከኝ። ያው ስላመንኩት ላኩኝ ከዛ ለማዘር ይላከላት። ያው ጣልታችሁ ነው ጣልታችሁ አው። እሱ እንደነገሩሽ የሆነ ነገር ሲያገኝ ጸባዩ ይቀየራል። እሺ ገንዘብ ልኮልሽ ያውቃል። ኧረ በፍጹም ከኔ 24000 ብር ወስዷል አላልኩሽ እኮ እኔ። ቆይ ሞባይል ባንኪንግ ነው ትራንስፈር የተደረገው ስክሪን ሻት ካለ ፈልጌ። ለማመን የከበደኝ ነገር አንቺ ኢትዮጵያ ውስጥ እየኖርሽ እሱ ጀርመን እየኖረ ከኢትዮጵያ ወደ ጀርመን ነው ብር ላክሽለት ከኢትዮጵያ እዚሁ ላለች ሴትዮ አዲስ አበባ ላለች ሴትዮ ምናምን ብሎ ነው ከማዘሪ ነች የላከችለት። እኔ ሳሉ እኮ እኮ ምኑ ናት የሚላክ ገንዘቡ የሚላክላት ሴትዮ ሴትዮ ምኑ ናት? ለሱ ምን ናት ብሎ ነው ያስላ ዘመድ ናት አስቤዛ ቸግሯት ምናምን ብሎ ከዛ ለአንቺ እኔ ለአንቺ ጨምሬ ልክልሻለሁ ብሎሽ ነው። አዎ ስልኬንም አሰብሮቢ ነበር ለማዘር እንዲወሬ እያቃጠረ ምናምን ከዛ እንዲ አንቺ አይን ነበች ሳይቀርበው እንዲህ ያስተዋወቅሽው? አዎ። ማለት ለምን ጀርመን ይወስደኛል ብለሽ? ኖዌይ እኔ የእሱ ጀርመን መኖር አይደለም። በቃ እምነቴ ነው ስላመንኩት። የምር አምነሽው ነበር ማለት ነው? በእውነት። እኔ አሁንም እኮ ወደዋለሁ። አሁንም ግን የሚሆን ሰው አይደለም። ዴፊኒትሊ ባለጌ ነው እሱ። ከዛ እኔ ፎቶውን እንኳን እሱ እንዳልሆነ አጋጣሚ ኢንስታግራም ምናምን እንዳልጠቀም አርጎኛል። እና የአክስቴ ልጅ አለ፣ ፎቶውን አሳይቼው ኢንስታግራም ላይ የፎቶ ባለቤት ሀፒ በርዝዴ ተብሎ ሜንሽን ተደርጎ እንዴ ፍቅረኛሽ ዛሬ ልደቱ ነው እንዲያለኝ አያለው። የሌላ ሰው አካውንት ከፍቼ ኢንስታግራም አወራሁት ያንን ልጅ ሁላ እንደዛ፣ ልጁ ነግሮኝ አላመንኩትም ምን ማርቆስ እና ያመንኩት እንደዚህ እህቴን እንደዚህ አድርጎብኝ ልጁን ልበቀለው ፈልጌ ነው፣ በሱ ፎቶን ማውራሻ ላይ ኦኬ። ከዛ ላበበሽ ደግሞ እኔን የሱ አክስት ልጅ እንደሆንኩኝ ያ ልጅ እኔን ጥቃት እንዳደረሰብኝ ሊያወራላት። እኔ እኮ እየመጣ ስላበበች ያወራል ለአክስቴ ልጅ እያለ ሲያወራሽ የነበረው አንቺን ነው? አዎ ለእሷ የእኔ የአክስቱ ልጅ ነኝ ለእሷ አዎ ለልጁ አንቺንም አንቺንም አበበችንም ሲጀነጅ ናችሁ እናንተ ሁለታችሁም በአንድ ጊዜ ነው አንድ ላይ ነው ሲጀነጅ ናችሁ የነበረው ግን አታውቁም ነበር አትተዋወቁም ነበር ሲጠቀም የነበረው የአንድ ሰው ፎቶ ነው የዛ ልጅ ፎቶ ለሁለታችሁም በተለያየ ፎቶ ነው የጀነጀናችሁ ወይስ በዛ ልጅ ፎቶ በአንድ ሰው ፎቶ ሁለታችሁ በዛ ልጅ ፎቶ በዛ ልጅ ፎቶ ስለዚህ ሌሎች ሴቶችንም በዛው ልጅ ፎቶ ይሆናል የሚጀነጅ ነው ሁሉንም ሴት ልጁ በጣም ነው የሚያምረው በእውነት በጣም የሚጠቀም ፎቶን የሚጠቀምበት ልጅ በጣም ያምራል። በጣም ኦኬ። እኔ የእሱንም ፎቶ የማርቆስንም ፎቶ ለጥፌ ነው በዚህ ፎቶ የሚያናግራችሁ ልጅ ራሱ ይሄ አይደለም ይሄ ነው ብዬ ደሙ ቪዲዮ የምትሻወጂበት ሜን ፓርቱ ማለት ነው። ከየልጁ ፎቶ ከህፃንነት እስከ አዋቂነት አለው። ከእናቱ ጋር ሳይቀር ህፃን ሆኖ ፎቶ አለው። እንዴት ትጠረጥር ያለሽ? አሁን ይሄንን ሆም ብሎ የልጁ አካውንት ውስጥ ገብቶ ፎቶዎቹን እንዳለ ዳውንሎድ አድርጎ ስልኩ ላይ ያስቀምጦ ሴት እየጠበሰ የሱን ልጅ ፎቶ ይልካል። እሺ፣ ከናንተ ውጭ ያጋለጠው በቪዲዮ ያየው ሴት የለም። ከሁለት ከሶስት አመት ውጭ እሱን በቪዲዮ ኮል ያወራ። ይሄውልሽ ያለማቋረጥ ነው መሴጅ የሚልከው። ስራ ነኝ ይላል። እዚህ ጋር ያለማቋረጥ መሴጅ ይልካል ወይ እዚህ ጋር አይመጣ ማርቆስ እኔ ፎቶክን ለጥፌ ቪዲዮ ሰራለሁኝ። ምክንያቱም ከመረጃ ጋር ነው እነዚህ ልጆች የመጡት። ቴሌግራም ላይ በጣም ብዙ መረጃ አንተ የምታደርጋቸው በራቁት ፎቶ ይዘህባቸው የምታስፈራራቸው ሴቶች፣ ድምፅክ፣ ቪዲዮክ፣ ሁሉ ነገር ተልኮልኛል። እና አሁን ፎቶክን አወጣለሁ መተክ እዚህ ጋር ማትነጋገር ከሆነ ያደረግከውን ነገር ታውቃለህ። እዚህ ላይቡን እያየህ ከአንተ በዋትሳፕ እዚህ ጋር ኦኬ ስራ ነኝ ትላለች። ስራ ብትሆን ይሄ ሁሉ ዋትስፕ ቲክ ቲክ ቲክ ቲክ አስር የምትልከው እንዴት ነው? ስራ ላይ ሆነክ ይው ያ ደግሞ ቆረጥ ላይ ቦቲም ላይ ዋትስፕ ላይ ልከ ይሄንን ቪዲዮ ቮይስ ላኩልኝ። አቡዬ እኔ ደግሞ እገልሻለሁ፣ ቆርጥሻለሁ፣ አስገድልሻለሁ ምናምን ይለኛል። እኔ ጠብቅሃለሁ። እስቲ አንተ ወንድና አስገድልኝ። እየሰማ ከሆነ ከትናንት ወዲያም ደውሎ ቦታም ላይ ዝቶብኛል ለምን ቁጥር አትቀይሪም አንቺ እንዳያገኝሽ? ለምን ቁጥር አትቀይሪም? እንደዚህ እኔንም ይለኝ ነበረ። ልክ ስንጣላ አንቺ የሌላ ሰው ወንድ ሆነሽ በጨረራሽ አትኖሪም፣ በእንትን ነው ማስገድልሽ ይለኛል። ምላስሽን ነው ማስቆርጥልሽ በናይጄሪያ ይለኛል። እዚህ ሀገር ናይጄሪያዎች ህገወጥ እንደሆኑ ስለሚያውቅ ከፍዬ በናይጄሪያ ምላስሽን አስቆርጭልሽ ከምንም እንዳትሆኝ ነው የማደርግሽ። ከማንም ሰው ጋር መሆን አትችይም። ሰው አንቺን አስገድልሻለሁ ነው እያለ የሚዘትብኔ አስገድልሻለሁ እኔ ከተለያየሽ ከማንም ልትሆኝ አትችም ከማንም ከምንም አትወኝም። በናይጄሪያ ምላስሽን አስቆርጬ እነሱ ያው ህገወጥ ናቸው እዚህ ሀገር ናይጄሪያዎች፣ ያውቃል እንደዛ እንደሆነ ማለት ነው። ሶ እንደዚህ አስደርጌሽ ነው ማስቀምጥሽ እንጂ ምንም አማራጭ አይኖርሽም። እና እንደዚያ ደስ ይለሻል? በጣም ደስ አይለኝም። ፈራሽ ስለነበረ አለቅሳለሁ አልኩሽ እኮ እኔ እኮ ሰው አልመስልም። የአሁን ፎቶዬንና የበፊት ፎቶዬን ባስተያይልሽ ማለት ነው ሁለት ሰው ነው የምንመስለው። ግን አንድ ቆፍጣና ሴት ትጥፋ እስቲ ወንድ ብላ ጆሮ ላይ የምትዘጋበት ብሎክ የምታደርገው፣ አንድ ቆፍጣና ሴት ትጥፋ። ይኸው መጥቷል። አሁንማ አሁንማ እኔ ራሱ ቆፍጣና ነኝ ለሱ አሁን እኔ ራሱ ቆፍጣና ነኝ ለሱ። ቢካዝ እኔ ስለሚወደኝ ነበር የሚመስለኝ ታርጊ